ምን ማለት ነው አንድነት ማለት በጋራ በሆነ ዓላማ ለጋራ በሆነ ግብ የሚሰባሰቡ ሰዎችን ስብስብ ገላጭ ነው እኔና እናንተ ደግሞ ከህብረት ልንወጣ አንችልም ለምን ህያዋን ነን የነቃንበት ዓለም የህብረት ዓለም ነው የነቃንበት የተገኘንበት ወይም ያስገኘን ዓለም የህብረት ዓለም ነው አብ ከወልድ ጋር ወልድ ከመንፈስ ቅዱስ ጋር ህብረት አለው ይልና አሁን ህብረቱን በእኛ ውስጥ አድርጓል በማማካኝነት በመንፈስ ቅዱስ አማካኝነት የመንፈሱን መያዣ በመስጠት ህብረት አድርጓል። ስለዚህ አማኞች ህብረት አላደርግም ልንል እንችላለን እንጂ ህብረት የለንም ማለት አንችልም። ምክንያቱም የህብረታችን መሰረት በመወለድ ውስጥ የገባንበት ህይወት። የግል ነገራችንን እያሰብን የጋራ ነገራችንን ልንሰራ አንችልም። የሚያለያየንን ኮመን የሚያለያየንን ዋና ሀሳብ አድርገን የተገናኘንበትን መስመር ልንጥል ነው የምንችል ስለዚህ እነዚህ ጋራ ነገሮቻችንን ስፔሲፊክ ማወቅ አለብን። የጋራ ነገራችን እግዚአብሔር አባት መሆኑ ነው። የጋራ ነገራችን ጌታ ኢየሱስ ጌታ መሆኑ ነው። የጋራ ነገራችን መንፈስ ቅዱስ በእኛ መኖሩ ነው። የጋራ ነገራችን የምንጠብቀው አንድ ተስፋ አለ። የጋራ ነገራችን በአንድ ጌታ ስር የምንተዳደር ሰዎች ነን። የህይወታችሁ ትልቁ ሜሳፕ የሚጀምረው ቸርች ያለመገኘታችሁ አይደለም። ቤተ ክርስቲያኑ ስለሌላችሁ አይደለም። ግራውንድድ ያደረገ ነገር በህብረት ውስጥ የሚሰራ ነገር ስላለ ነው። ህብረት ፋንዳሜንታል ነው። ህብረት ያደረጋችሁበት መንፈስ ኤክስፕሎር ያደርጋል። እዚህ ዓለም ላይ ደግሞ እኔ የጌታ አለኝና አሕዛብን ቢሆን እንጂ ሰስማይት እኔም እለውጠዋለሁ አመጠዋለሁ የምትሉ ሰዎች ካላችሁ፣ እዚህ ዓለም ላይ የሚተላለፈው ጉንፋን ነው። ጤንነት ተላልፏል። እስቲ እ ብልባችሁ ጤንነት አይተላለፍም። ሁላችንም የኤፌሶ መጽሐፍ ምዕራፍ አራት ከአንድ እስከ ስድስት ያለውን የእግዚአብሔርን ቃል እንመለከታለን። በእርግጥ ዘለቀ ብዬ እስከ አስራ አንድ አነባለሁ። እንግዲህ በጌታ እስር የሆንኩ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ፤ በትሕትና ሁሉና በየዋህነት በትዕግስትም፤ እርስ በርሳችሁ በፍቅር ታገሱ፤ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። በመጠራታችሁ በአንድ መንፈስ እንደተጠራችሁ አንድ አካል አንድ መንፈስ አለ። አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀትም፣ ከሁሉ በላይ የሚሆን በሁሉ የሚሠራ በሁሉ የሚኖር አንድ አምላክ የሁሉ አባት አለ ነገር ግን እንደ ክርስቶስ ስጦታ መጠን ለያንዳንዳችን ጸጋ ተሰጠን ስለዚህ ወደ ላይ በወጣ ጊዜ ምርኮን ማረከ ለሰዎችም ስጦታን ሰጠ ይላል ወደ ምድር ታች ክፍል ደግሞ ወረደ ማለት ካልሆነ ይወጣ ይወጣ ማለትስ ምን ማለት ነው ይህ የወረደው ሁሉን ይሞላ ዘንድ ከሰማያት ሁሉ በላይ የወጣው ደግሞ ያው ነው እርሱ አንዳንዶችን ሐዋርያት ሌሎችን ነቢያት ሌሎችን ወንጌል ሰባኪዎች ሌሎችን እረኞች አስተማሪዎች እንዲሆኑ ሰጠ ሁላችንም የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰውም ወደ መሆን የክርስቶስን ሙላት ወደሚሆኑ ወደ ሙላቱ ልክ እስክንድረስ ድረስ ቅዱሳን አገልግሎትን ለመስራት ለክርስቶስ አካል ህንጻ ፍጹማን የሆኑ ዘንድ የሚል ቃል እንመለከታለን። በዚህ ክፍል ላይ በተደጋጋሚ የምታገኙት ከሰባት እና ከስድስት ያላነሱ አንድ አንድ አንድ አንድ የሚል ቃል ትመለከታላችሁ። ስለዚህ ክፍሉ በአውዱ መሰረት ማውራት የፈለገው ስለ አንድነት ነው ማለት ነው። አንድነት ማለት ምን ማለት ነው? አንድነት ስናወራ ምን ማለት ነው? አንድነት ማለት በጋራ በሆነ አላማ ለጋራ በሆነ ግብ የሚሰባሰቡ ሰዎችን ስብስብ ገላጭ ነው። አንድነትን ስናወራ ሁል ጊዜ ልናወራ የምንችለው የጋራ የሆነን ነገር ነው የምናወራው ማለት ነው። በተረፈ ግን አንድነት ማለት አንድ አይነት መሆን አይደለም። አንድነት ማለት አንዱን በአንዱ ማጣፋት ወይም መጠፋፋት አይደለም። አንዱ ባንዱ አንድነቱን ማጣት ወይም ማንነቱን ማጣት አይደለም። በምሳሌ ይህንን አይነት ምልከታ በህብረት ውስጥ ስናስብ በብዙ ቅዱሳን ውስጥ እንዲህ አይነት እስተባዮች አሉ። ለምሳሌ ከክርስቶስ ጋር የሚተባበር አንድ መንፈስ ነው ማለት ብዙ ጊዜ ሰዎች ይህንን አንድነት ህብረት መሆኑን ይዘነጉትና ክርስቶስ በእኛ ውስጥ ሆኖ የጠፋ ወይም እኛ በክርስቶስ ሆነን የጠፋ። ለምሳሌ እኔ አሁን አልኖርም ክርስቶስ በእኔ ይኖራል ማለት እኔ ጠፍቼ ክርስቶስ ብቻ እየኖረ ነው የሚል እንደምታዎች የለም። ስለዚህ አንድነትን ስናስብ መጠፋፋት አይደለም። አንድነትን ስናስብ አንዱ በአንዱ መዋጥ አይደለም። አንድነትን ስናስብ አንድ አይነት መሆንም አይደለም። ከዚህ ውጭ ነው አንድነት። ለምሳሌ ባልና ሚስት አንድ ይሆናሉ ይላል መጽሐፍ ቅዱስ። ከዛ ቀን ጀምሮ ሁለቱ አንድ ይሆናሉ ማለት ታክሲ ሲገቡ አውሮፕላን ሲሳፈሩ የአንድ ሰው ይከፍላሉ ማለት ነው? አንዱ ጠፍቶ አንዱ እየኖረ ነው ማለት ነው? አይደለም፣ አይደለም። ለምሳሌ ሚዲያዎቻችን ላይ ትመለከታላችሁ፣ ዩኒቲን የሚያስተምሩ ዋነስን የሚያስተምሩ ሰዎች፣ የዋነስ ቲቺንግ ግሬተስት ሄረሲ ትልቅ ሄሬቲካል የሆነ ትምህርት ወይም የስህተት አስተምሮ ሚዲያዎች ላይ ትሰማላችሁ አንድነትን ሰዎች ሲገልጡ እንዲህ ብለው ይናገራሉ። ክርስቶስ መጣ ላሄድ መጣ ላሄድ መጥቷል፣ ስለዚህ እኛ ውስጥ አለ። ስለዚህ ክርስቶስን አሁን ከኔ ውስጥ ለምን ከኔ ውጭ ለምን ትፈልገዋለ? እያችሁ ይሄ ክርስቶስ የክብር ተስፋ ያለው ክርስቶስ እናንተ ውስጥ ሆነዋል፣ ከክርስቶስ ጋር አንድ ተደርጋችኋል የሚለውን መጠፋፋት አድርገው ስለሚያስቡ ነው። ኢየሱስ ዲዞልቭድ ሆኖ ሰው ውስጥ የጠፋ ኢየሱስ ነው የሚመስላቸው ብዙ ሰዎች አይደለም። በመንፈስ ቅዱስ አማካኝነት ህይወት ሰጪ ሆኖ እናንተ ውስጥ ይሠራል ነው የእግዚአብሔር መንፈስ በእናንተ ውስጥ አለ። አማረ ሳይጠፋ የእግዚአብሔር መንፈስ አለ። አንድ ኪሎ ዱቄት ጤፍን ከአንድ ኪሎ ዱቄት ገብስ ጋር ብደባልቁት፣ መለየት ይቻላል? መለየት አይቻልም። ሚክሲንጉ ሊለይ በማይችል ሁኔታ ነው። እንዲህ አይነት አንድነትን አይደለም ክፍሉ የሚያወራው። ከዛ ስቀምሱት ጤፉ ገብሳለሁ ወይም ደግሞ እንደ ማኪያቶ ዳይሉትድ ሆኖ ቡናና ወተቱን መለየት እስከማይቻል ድረስ እንዲህ አይነት የማኪያቶ ማኪያቶ አይነት አንድነትን አይደለም መጽሐፍ ቅዱስ የሚናገረው። በጋራ ነገር፣ በጋራ ወይም ደግሞ ጋራ በሆነ ኮመን ዲኖሚኔተር በሆነ መልኩ አንድ አይነትን ነገር ነው የሚያወራው። ለምሳሌ ህብረት አለን ከአብ ጋር ከልጁም ከኢየሱስ ክርስቶስ ጋር ህብረት። ይሄ ህብረት የሚናገረው በምን አይነት ነው? በህይወት መንፈስ ህግ ኮመን በሆነው በእግዚአብሔር አይነት ህይወት ኮመን ግራውንድ አለን ማለት ነው እንጂ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ጋር አራተኛ የሥላሴ አካል ሆነን ተደባልቀናል የሚል ትምህርት አይደለም። የዋነስ ቲቺንግ በኮመን ዲኖሚኔተር ውስጥ ያለ ዩኒቲ አንዱ አንድ አይነቱ ወይም አንዱ መልኩን ሳያጣ አንዱ ማንነቱን ሳያጣ ሌላውም ማንነቱን ሳያጣ ያለ ኮመን ግራውንድ ነው የምንመለከቱ። ስለዚህ አንድነት ማለት አሁን ብዙ ጊዜ አንድነት ከሰዎች ጋር የሚቸግረን እኮ ሰዎች እኛን ሁኑ ብለው አንድ አይነት ስለሚጨፈልቁን ነው። አይደል? አንድነት የሚቸገረው ከዛ በኋላ ነው ሊብሬሽን የምንገባው ፍሪደም ፍሪደም እፈልጋለሁ የምንለው። አንዱ ሌላውን ኢንፍሉዌንስ አድርገው እሱን እንዲመስል ማድረግ ነው። በቤተ ክርስቲያኑ ውስጥ አንድነትን ለማምጣት ወይም አንድነት እንዲኖረን ካስፈለገ ሁላችንም አንድ አይነት መሆን የለብንም። እንደ ጆፋ ሁላችንም አንድ አይነት ከረባት የምናደርግ በአንድ አይነት ልብስ የምንገለጥ በአንድ አይነት አተነፋፈስና በአንድ አይነት የሪሊጅን ሴክትና ትራዲሽን የምንገለጥ መሆን የለብንም። እነዚህ ነገሮች ሃይማኖታዊ ናቸው፣ ስርዓታዊ ናቸው፣ የሚጠፉ ናቸው። ስንሰበሰብ ነጠላ ሰብሰን ስንሰበሰብ የሆነ ገመድ አስር የሆነ የሆነ ይሄ የሃይማኖት የአንድነት መገለጫ ነው። መንፈሳዊ የሆነው የአንድነት መገለጫ መጀመሪያ ከኛ አይጀምርም። ሁለተኛ በእኛ አልተሰራም። ለእኛ የተሰጠን ኃላፊነት መንፈሳዊ አንድነትን ጠብቁ ነው እንጂ ፍጠሩ የሚል የለም። መንፈሳዊ አንድነት ከእኛ ውጭ ከእኛ ባልሆነ አካል የተሰራ ነው። ይሄ የምናወራው የመንፈሳዊ አንድነት በአብ በወልድና በመንፈስ ቅዱስ ባለ ሀርመኒ ነው። ጌታ ኢየሱስ ሲጸልይ እንደዚህ አለ፣ እኔና አንተ አንድ እንደሆንን አንዳርጋቸው። ስለዚህ የኔና የእናንተ አንድነት የሚጀምረው ከካልቸር ከትራዲሽን አይደለም፣ የሚጀምረው ከመለኮት ነው ከትሪኒቲ ነው ከስላሴ ነው የሚጀምረው። እውነተኛ አንድነት እውነተኛ ሃርመኒ እውነተኛ ህብረት፣ ያለው በአብ በወልድና በመንፈስ ቅዱስ ነው። ህብረትን ከአካባቢ ከጀመርን እንስተዋለን። ህብረትን ከእድር ከቁብ ከጀመርን እንስተዋለን። ህብረት መጀመር ያለበት በስላሴ ውስጥ ነው። በአብ በወልድና በመንፈስ ቅዱስ ውስጥ ስንመለከት አብም፣ ወልድን፣ መንፈስ ቅዱስ በፐርሶናሊቲ የተለያዩ ናቸው፣ በፐርሰን ደረጃ በህይወት በስልጣንና በተለያዩ ነገር ደግሞ አንድ ናቸው ብለን ስላሴን እንገልጣለን። አንድነትንና ልዩነት ባለበት ያለ ህብረትን ነው ይሄ ዛሬ የምንማረው ዩኒቲ። ምክንያቱም መጽሐፉ ሲናገር ኤፌሶንም ላይ ሲናገር እግዚአብሔር አብን ጠቅሷል አንድ አባት ብሎ እግዚአብሔር ወልድን ጠቅሷል አንድ ጌታ ብሎ እግዚአብሔር መንፈስን ጠቅሷል አንድ መንፈስ ብሎ። ስለዚህ የህብረት መሰረት ስላሴ ነው። በደንብ ይገባቸዋል። ከዚህ በኋላ የምንሰራው ፕላትፎርም እዚህ ላይ ከተማመንን፣ የየትኛውም የአዲስ ኪዳን ትምህርት ፌሎሽፕን ወይም ዩኒቲን ሲጀምር ትሪኒቲ ውስጥ ከቶ ነው የሚጀምረው። ፖልን በኤፌሶን መጽሐፍ ሲጀምር ይሄ ሚስጥር የነበረው ተገለጠ የሚለው ዩኒቲ እዚህ ላይ ነው የጀምረው። እስራኤል እንዲህ አይነት ህብረት አልነበራትም። የእስራኤል ህብረት በመዋለድ ውስጥ ያለ በአንድ ዘር ውስጥ በአብርሃም ልጅነት ውስጥ ያለ ነው። ይሄኛው ህብረት ግን ከአብ ከወልድና ከመንፈስ ቅዱስ የተቀዳ ህብረት ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸሎት የሚባለው ማቴዎስ ወንጌል ምዕራፍ 5 ላይ ያለው አይደለም። የኢየሱስ ክርስቶስ ጸሎት የዮሐንስ ወንጌል ምዕራፍ 17 ነው። እኔና አንተ አንድ እንደሆንን አንዳርጋቸው ነው። ስለዚህ እውነተኛ ህብረት ስላሴ ውስጥ ይገኛል። እውነተኛ ህብረት አንድ አይነት መሆን አይደለም፣ ምክንያቱም በዳይቨርሲቲ ውስጥ ያለ ዩኒቲ ነው። ልዩ ልዩ ጸጋ ተሰጥቶናል። በዚህ ጸጋ ውስጥ በተሰጠን ነገር ውስጥ ያለ ዩኒፊኬሽን እንደሆነ እንመለከታለን። ስለዚህ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው ይላል። መንፈስ አንድ ነው፣ ስጦታዎች ግን ልዩ ልዩ ናቸው። ታዲያ በልዩነት ውስጥ እንዴት አንድ መሆን ይቻላል? ይሄ በስላሴ በአብ በወልድ በመንፈስ ቅዱስ ያለው ህብረት፣ የቅዱሳን ህብረት እንዲሆን ፍኖተ ካርታው ከተቀመጠ፣ ወደዚህ ህብረት ተግባራዊ እንዴት እናደርጋለን? ፕራክቲካል መሆን ይችላል ወይ? በዲቪኒቲ ውስጥ ያለ በመለኮት ውስጥ ያለ በተግባራዊ ህይወት መሆን ይችላል ወይ ነው? አዎ መሆን ይችላል። የመጀመሪያ የህብረት እሳቢያችንን ከኔነትና ከእኛነት አውጥተን የስላሴ ስናደርገው ሁላችንም እዚህ ጎል ላይ እንገናኛለን። ብዙ ጊዜ አንድነት፣ ይህንን ለምንድን ነው ደጋግመ ያልከን ደጋግመ ያስቀመጥከው ብትሉኝ፣ ብዙ ጊዜ አንድነት ፍላጎትን በማጣጣም የሚደረግ ግራውንድ ነው። ብዙ ጊዜ ግን ዊች ኢስ ፎልስ። ብዙ ጊዜ አንድ ለመሆን ሰዎች ፍላጎቶቻቸውን ነው የሚያጣጥሙት ወይም በኮመን ፍላጎቶች ስር ነው የሚሰበሰቡት። መለኮታዊ የሆነው አንድነት ግን ኮመን የሆኑ ፍላጎቶቻችን ወይም የጋራ የሆኑ ፍላጎቶቻችንን በማጣጣም ላይ የተመሰረተ አይደለም። ይሄ ምድራዊ የሆነ ህብረት ነው። መስሪያ ቤት፣ እድር፣ እቁብ ሁሉ በዚህ ነው የተመሰረተው። ሁሌ ነው የምለው። ለምሳሌ ሁላችንም ሟች ስለሆንን ምን እንገባለን? እድር እንገባለን። እድር የሟቾች ስብስብ ነው። አሁን ከእድር ሰው ገንዘብ ሲያገኝና ሀብታም ሲሆን ከእድር አይወጣም። ሀብታምም ቢሆን ይሞታል። ሰው የሆነ ደረጃ ቢደርስም ሟች ነው። ስለዚህ በህይወት እስታተስ ቢለወጥ፣ በኑሮ እስታተሱ ቢለወጥ ከድር አይወጣም። ለምን ሰሟችን። እኔና እናንተ ደግሞ ከህብረት ልንወጣ አንችልም? ለምን ሕያዋን ነን። የነቃንበት ዓለም የህብረት ዓለም ነው። የነቃንበት የተገኘንበት ወይም ያስገኘን ዓለም የህብረት ዓለም ነው። አብ ከወልድ ጋር፣ ወልድ ከመንፈስ ቅዱስ ጋር ህብረት አለው ይልና፣ አሁን ህብረቱን በእኛ ውስጥ አድርጓል። በማማካኝነት በመንፈስ ቅዱስ አማካኝነት የመንፈሱን መያዣ በመስጠት ህብረት አድርጓል። ስለዚህ አማኞች ህብረት አላደርግም ልንል እንችላለን እንጂ ህብረት የለንም ማለት አንችልም ምክንያቱም የህብረታችን መሰረት በመወለድ ውስጥ የገባንበት ህይወት ነው ጥሩ ምሳሌ የህይወት ምሳሌ ደሞ ልስጣችሁ የድር ከተናገርኩ በኋላ እስቲ ከእናንተ መካከል አባትና እናቱን መርጦ የተወለደ ሰው አለ የለም እናትና አባታችሁን ካልመረጣችሁ እህትና ወንድማችሁንም መርጣችሁ አይደለም ተወልዳችሁ የገባችሁበት ዓለም ያገኛችሁት ነው ስለዚህ ከእናንተ የሚጠበቀው ህብረትን መጠበቅ ነው እንጂ ህብረትን መፍጠር አትችሉም ማለት ነው እየገባችሁ ነው? ፋሚሊ ስታተስ ላይ እናትና አባታችንን መርጠን ካልተወለድን፣ ወንድሞችና እህቶቻችንን መርጠን ካልተወለድን፣ ህብረት በመወለድ የሚገባ ከሆነ ህብረት የሚጠበቅ እንጂ የሚፈጠር አይደለም። ህብረትኛ እጅ በቾይዝ የለም። ለዚህ ነው መጽሐፍ ቅዱስ የመንፈስን ህብረት ለመጠበቅ ትጉ። እኔና እናንተ የመጠበቅ ትጋት ነው እንጂ የተሰጠን ህብረትን የመፍጠር እኛ ጋር አልተሰጠም። ህብረት የተፈጠረው ሥላሴ ጋር ነው። እኛ የገባ ነው በመወለድ ነው። በመወለድ የገባ ነውን ህብረት በምርጫ ልንለይ አንችልም። በመወለድ ነው የገባ ነው። አንድ ሰው መብቱ ነው። አባቱን አባቴ አይደለም ብሎ ማሳወጅም መከራከርም ይችላል። ዲኤንኤውን ግን መሰረዝ አይችልም። ይችላል አይችልም። ዲኤንኤ ፈጣን ሎተሪ አይደለም። አይፋቀም። ከእግዚአብሔር የተወለድንበት አባ ብሎ የሚጮኸው መንፈስ ማንም ሰው ከውስጣችን ሊወስዱ አይችልም። ድነታችን ዘላለማዊ እንደሆነ ህብረታችንም ዘላለማዊ ነው። እስቲ አሜን። ስለዚህ የመጀመሪያው ድነትን ከእኛ እናውጠዋለን ማለት ነው። የመጀመሪያው ህብረትን በተመለከተ አንድነትን በተፈለገ ትልቁ መድኃኒት የሚሆነው አንድነት ወይም ህብረት ከእኛ ውጭ በእኛ ፍላጎት በእኛ መፈለግ በእኛ ለመፈለግ ላይ የተመሰረተ አይደለም። አንችልም ስለዚህ ቢብሊካል ማይንድ ሴት መጀመሪያ እዚህ ላይ ክርኤት እናደርጋለን። እስካሁን የተንደረደርኩበት ዋነኛው ሐሳብ ይሄ ነው። ህብረትን አጠገባችሁ ያለውን ህብረትን በሉልኝ። አንተ አፈጥሮ ትጠብቋለህ እንጂ ሌላ ማንኛውም ህብረት መሰረት አለው፣ መሰረት አለው። የህብረታችን መሰረት ምንድን ነው? ለምሳሌ ይሄ ቤት ሚዛን እንስራለት ብንል አራውን አንስተን ደግሞ ፎቅ አድርገን እንጨምረው ብንል ዲተርማይን የሚያደርገው መሰረቱ ነው። ያለ መሰረቱ ርዝማኔው ሊታወቅ አይችልም። ስለዚህ የአንድ ህብረት ርዝመቱም፣ ቆይታው ሎንግቲቭ ወይም ረጅም ህብረት ወይም የሚቆይ ህብረት ወይም የገዘፈ ህብረት መሰረቱ አንድ ነው። ትክክለኛ መሰረት ላይ መመስረቱ ነው። አሜን ነው አንዳንድ ጊዜ ሰዎች በጋራ ነገራቸው ሳይሆን በጋራ ጠላታቸው ላይ ሲሰበሰቡ በጋራ ጠላት ላይ ይሰበሰባል። በጋራ ጠላት ላይ የተሰበሰቡ ሰዎች ያ የጋራ ጠላታቸው ወይ ሲሞት ወይ ሲወድቅ ካዩት ይበተናሉ። ለምን የጋራ ራዕይ የላቸው? ዛሬ ህብረትን ስንመለከት ግራውንዳችን ምንድን ነው ስንል መጽሐፍ ቅዱስ በዚህ ክፍል ላይ የሚነግረን አንድ ነገር ነው። አንድ አባት፣ አንድ መንፈስ፣ አንድ ጌታና አንድ ተስፋ አለን። የቅዱሳን የሕብረት ስብስብ በአንድ አባት፣ በአንድ መንፈስ፣ በአንድ ጌታና በአንድ ተስፋ ስር አንድ አባት፣ አንድ ጌታ፣ አንድ መንፈስ፣ አንድ ተስፋ አለን። እነዚህ በሙሉ ስትመለከቷቸው ከኛ ፍላጎት ከኛ ማዕከል ውጪ ናቸው፣ ውጭ ናቸው፣ ከኛ ውጭ ናቸው። እነዚህ አንድ አባት አንድ ጌታ አንድ መንፈስ፣ እነዚህ ከኛ ውጭ ናቸው። ስለዚህ ህብረትን ስታስቡ ከእናንተ አትጀምሩ። ህብረት ስትጀምሩ፣ ወይም ህብረት ለማድረግ ስትጀምሩ፣ መንፈሳዊ ህብረት በፍጹም ከእናንተ አይጀመርም። ይሄ ባይዘው ለጋብቻ ይጠቅማል። ይሄ ባይዘ ወይ በክርስቲያናዊ ወንድምና እህት መካከል ይጠቅማል። ይሄ በብዙ ነገር ይጠቅመናል። ጋብቻ ላይ ስትሬንግዙን የምናጣው ምን ሲሆን ነው? ጋብቻው ራሱ አንድ ጌታ ያገባናት እህት ወይም ያገባነው ወንድም በአንድ ጌታ በአንድ አባት በአንድ ተስፋ በአንድ መንፈስ ካላየነው፣ ትዳር ሰስቴን ማድረግ ያቅተዋል። ለምን መጓተት ይጀምራል በግል ፍላጎቶች ላይ መጓተት ይጀምራል። በግል ፍላጎቶች ላይ ከተጓተተ ደግሞ ሰስተን አያደርግም። ሜሬጁ ወሬቨር፣ ለሁሉ ነገራችን ይሄ ይሰራል። የግል ነገራችንን እያሰብን የጋራ ነገራችንን ልንሰራ እንችልም። የሚያለያየንን ኮመን፣ የሚያለያየንን ዋና ሀሳብ አድርገን የተገናኘንበትን መስመር ልንጥል ነው የምንችለው። ስለዚህ እነዚህ ጋራ ነገሮቻችንን ስፔሲፊክ ማወቅ አለብን። የጋራ ነገራችን እግዚአብሔር አባት መሆኑ ነው። የጋራ ነገራችን ጌታ ኢየሱስ ጌታ መሆኑ ነው። የጋራ ነገራችን መንፈስ ቅዱስ በእኛ መኖሩ ነው። የጋራ ነገራችን የምንጠብቀው አንድ ተስፋ አለን። የጋራ ነገራችን በአንድ ጌታ ስር የምንተዳደር ሰዎች ነን። አሜን ነው። ክብር ለኢየሱስ ይሁን። ከዚህ ውጪ ካወረኋችሁ ሜንተናንስ ነው ውሸታዊ ነው። ሰዋዊ ነው። ጊዜያዊ ነው። ይጠፋል። ምክንያቱም በጊዜያዊ ዓላማ የተገናኘ ሰው ሆኖ ሙሉ ጊዜያዊ ስለሆነ ኮመን ዲኖሚኔተሩ ይጠፋል፣ ያ ህብረት። ለዚህ ነው መጽሐፍ ቅዱስ ሲናገር የሚያምን ከማያምን ጋር ምን ህብረት አለው ይላል። አለው እንጂ ህብረት አንድ መስሪያ ቤት መስራቱ ህብረት አይደለም ወይ? ሰው መሆኑ ህብረት አይደለም ወይ? ኢትዮጵያዊ መሆኑ ህብረት አይደለም ወይ? በአንድ አይነት ብሔር ውስጥ መገኘቱ ህብረት አይደለም ወይ? እነዚህ ሁሉ ለአዲሱ ሰው የህብረት መሰረቶች አይደሉም። ለዚህ ነው ከማግባታችሁ በፊት በአንዲት ልጅ ፍቅር ስትወድቁ፣ ወይም ወንድ በፍቅር ሲወድቅ ወይም ሴት በፍቅር ስትወድቅ፣ ወዷል እኮ ግን የመጀመሪያ ሲጠይቅ እንዲላል በጌታ ናት፣ በጌታ አይደለችም። በጌታ ያልሆነ ሰው እኮ መውደድ እንችላለን በጌታ ያልሆነችም ሴት ልንወድ እንችላለን። በጌታ የሚለው ጥያቄ ለምን መጣ? ምክንያቱም ትዳራዊ ህብረት ወይም አማኝ ህብረትን ሲጀምር ከአንድ መንፈስ ስለሚጀምር ነው። ሌላ ትርጉም የለው። ከአንድ መንፈስ እንጂ ወደድኳት ብሎ ከአካል አይጀምርም። ከአካል ነው እንደሚጀምረው። በቃ ከዚች ልጅ ጋር ሜት አድረግ ያለው የሚለው ከአካል ጀምሮ አይደለም። አብሮ ተኝቶ አይደለም። ከአካል አይጀምርም። ከመንፈስ ነው የሚጀምረው፣ ከዛ ከነፍስ። የነፍስ ደግሞ ውህደት የሚባል አለ። በአንድ ተስፋ ነው የተያያዙት ማገልገል የሚፈልግና ማገልገል የማትፈልግ በኢትዮጵያ መኖር የምትፈልግና ውጭ ሀገር መኖር ሁለቱን አጋብተን አንድ ተስፋ ላይ ያልታሰረ ትዳር ይጸናል አይጸናም? ስለዚህ አንድ ጌታ፣ አንድ ተስፋ እንደምንለው ሁሉ ፕራዮሪቲ ሰጥተን እንደምንመለከተው ሜሬጅን ሁሉ የቅዱሳንም ሕብረት የሚጀምረው ከዚህ ነው። ከዚህ ይጀምራል። ከዛ ሲቀጥል ምን ብሎ ነው? ያመነ ካላመነ ጋር ሕብረት አለው ካለ በኋላ ምንን ከምን እንደሚያገናኝ ክርስቶስ ከቤልሆር ጋር ምን ሕብረት አለው ይላል። ስለዚህ ዳይሜንሽን ኦፍ ፌሎሽፕ ስፒሪቹዋል ነው እያለን ነው። እኛም ስንጀምር ስፒሪቹዋል አድርገን ነው ምን ጀምረው። ምን ታካብዳለህ ምን ታካብጃለች ስንባል፣ አካብደዋለሁ። ለምን? ከዛ ጋር ስለሚያዝ አለበለዚያስ? በስጋችን ሕብረት ውስጥ ሼሪንግ አለ። መጽሐፍ ቅዱስ እንደዚህ ይላል ሕብረታችሁ ከአብ ጋር ከልጁም ከኢየሱስ ለምንድን ነው ህብረቱ ያስፈለገው? ደስታችሁ ፍጹም እንዲሆን። ብዙ አማኞች ካላምነ ሰው ጋር ህብረት ሲኖራቸው ህብረት ሲኖራቸው አንዱ ወደ ጌታ መጥቶ አንዱ ያልመጣች ሚስት ወይም ባል ያለው ሰው ካለ እሱን አይመለከትም። ግን ያላምነ ሰው ጋር ዝም ብሎ ጋብቻ የሚጀምር ሰው ካለ ግን አንድ ነገር ቤቱ አውቆ መግባት አለበት። ሴትዮዋ ላይ የሚሰራው ወይም ወንድየው ላይ የሚሰራው ማንኛውም ነገር በሙሉ ኢቨን ኢፍ ከርስ በአመነ ሰው ከርስ አይሰራም። ኮቨነንት ዲኖሚኔተር ስትፈጠር ግን ከርስ ይሰራል። መጽሐፍ ቅዱስ እንደ አንደኛ ቆሮንጦስ ይሄ ግሬስ ያስተማረን የግሬስ ሰባኪ የምንለው አንደኛ ቆርንጦስ ምዕራፍ ስድስት ላይ እንዲህ አለ። ጋለሞታን የሚያገባ ሰው ከጋለሞታ የሚሰራው ማንኛውም ነገር ቨነረብል የተደረገችበት ኤክስፖዝ የተደረገችበት በሙሉ ፓርቴክት ታደረጋለን ፓርቴክት ታደርጋል፣ ትካፈላለ። በእሷ የሚሰራው ነገር በሙሉ በአንተ ይሰራል። የዲስቲኒ ጠላት ሆኖ ህይወትንና ኑሮሆን ሊይዝ ይችላል። ኑሮሽን ሊይዝ ይችላል። ካላመነ ጋር ጉድ ጉድ የምትሉ ሰዎች ካላችሁ፣ እዝኖ ማተር ኦፍ ግሬስ በሴትዮዋ የሚሰራው ቀጥታ ይሰራል። ኢቨን ኢፍ ሜሬጅ ባይሆንም ሴክሽዋል ቦንዴጅ ካለ ካላመነ ጋር ሴክሽዋሊ ገባ ወጣ የምትሉ ሰዎችም ካላችሁ የህይወታችሁ ትልቁ ሜሳፕ የሚጀምረው ቸርች አለመገኘታችሁ አይደለም፣ ቤተ ክርስቲያኑ ስለሌላችሁ አይደለም። ግራውንድድ ያደረገ ነገር በህብረት ውስጥ የሚሰራ ነገር ስላለ ነው። ህብረት ፋንዳሜንታል ነው። ህብረት ያደረጋችሁበት መንፈስ ኤክስፕሎር ያደርጋል። እዚህ ዓለም ላይ ደግሞ እኔ የጌታ አለኝና አህዛብን ቢሆን እንጂ ስስ ማየት ም እለውጠዋለሁ አመጣለሁ የምትሉ ሰዎች ካላችሁ እዚህ ዓለም ላይ የሚተላለፈው ጉንፋን ነው። ጤንነት ተላልፈ እስቲ እብልባችሁ ጤንነት አይተላለፍም አይተላለፍም ይሄ ዓለም ይሄ አሁን ያላችሁበትን ዓለም ማወቅ አለባችሁ። የእግዚአብሔር ነገር ሲፈልግ የማሰራው አይደለም በተቀመጠበት ስርዓትና ስታንዳርድ የሚሰራ አምላክ ነው ያለ። እንግዲህ በጌታ እስር የሆንኩ እኔ በተጠራችሁበት መጠራት እንደሚገባ እንድትመላለሱ እለምናችኋለሁ፣ በትህትና ሁሉ በየዋህነት፣ በትዕግስት እርስ በርሳችሁ በፍቅር ታገሱ። እነዚህ ከኛ የሚጠበቁ ህብረትን ሜንቴን የምናደርግባቸው ናቸው። ኢቨን ኢፍ ህብረትን እኛ እንፍጠረው እንጂ እኛ እናምጣው እንጂ ከኛ የሚጠበቁ ነገሮች አሉ እነዚህን ከማሯቴ በፊት ከስር ወደ ላይ ላንበብ፣ ከስርን ጀምር ከስር እንጀምር። ከቁጥር ሰባትን ጀምር ከሁሉ በላይ የሚሆን በሁሉ የሚሠራ በሁሉ የሚኖር አንድ አምላክ የሁሉ አባት አለ። ለምንድን ነው እግዚአብሔር አብን በዚህ መልኩ የገለጠው? አንደኛ ምንድን ነው ነው የሚለው ከሁሉ በላይ ነው ይለዋል። በሌላ አማርኛ ማንም ሰው እግዚአብሔር አብን በራሱ የኔ ነው ማለት አይችልም። እግዚአብሔር ትራንሰንደንታል ነው። እግዚአብሔር ምጡቅ ነው። እግዚአብሔር ከሁሉ በላይ ነው። ይህ ከሁሉ በላይ የሆነው እግዚአብሔር ግን አሜዚንግ! ይህ ከሁሉ በላይ የሆነው በቅድስናው ተወዳዳሪ የሌለው፣ በክብሩ ተወዳዳሪ የሌለው፣ በኃይሉ ተወዳዳሪ የሌለው ይሄ እግዚአብሔር ከሁሉ በላይ የሆነ የእግዚአብሔር ከሁሉ በላይ የሚለው ሆሊነሱን ነው የሚያመለክተው፣ ቅድስናውን ነው ስታንዳርዱን ነው የሚያመለክተው። ሁልጊዜ እግዚአብሔር ስታንዳርድን ሲያስቀምጥ ሁሌ እንደዚህ ይላል፣ እኔ እግዚአብሔር ቅዱስ ነኝ ይላል። ለምን ሰዎች ስታንዳርዱን አውድለውት ዳይሉት አድርገው ሰዋዊ ሲያደርጉት እግዚአብሔር እንደዚህ ይላል። እግዚአብሔር ሁሌ በቅድስና ሲገለጥ ስታንዳርድ ሽፍት እናደርጋለን። ካህናቶች እግዚአብሔር በቅድስና ከፍ ሲል ክነታቸው ይለወጣል። ኢሳያስ የትንቢት አገልግሎቱ የተለወጠው እግዚአብሔር ረጅምና ከፍ ባለ ዙፋኑ ላይ ሲያዩ ጳውሎስ አገልግሎቱ የተለወጠው እግዚአብሔር ከፍ ባለና በሚገርም ግሎሪው በብርሃኑ አቅም ወደ ህይወቱ ሲመጣ ነው። እግዚአብሔር ትልቅነት ሁልጊዜ ስለ እግዚአብሔር ያለን ፓራዳይም ኮምፕሊትሊ ይለወጣል። ስለዚህ እግዚአብሔር እጃችን ላይ ያለውን ስታንዳርድ የሚነጥቀው እሱ ጋር ያለውን ስታንዳርድ በማሳየት ነው። መጽሐፍ ቅዱስ ሲናገር ለሳሙኤል እግዚአብሔር በቃል ተገለጠ ሲል ሳሙኤል ሲነሳ በቤተ መቅደስ ውስጥ ያለውን ስታንዳርድ ነው የለወጠው። ለምን እግዚአብሔርን ያየ ሰው በእግዚአብሔር ስታንዳርድ ስለሚመላለስ። ስለዚህ እግዚአብሔር እንደዚህ አለ፣ እግዚአብሔር ከሁሉ በላይ ነው። ይህ ከሁሉ በላይ ሆነ፣ ዩኒክ፣ ሆሊ ቅዱስ፣ ማንም ሊደርስበት የማይችል የሞራል ኢንተግሪቲ ውስጥ ያለ፣ የህይወት ኢንተግሪቲ ውስጥ ያለ እግዚአብሔር ከሁሉ በላይ አይደል? ግን ከዛ እንደዚህ ይላል በሁሉ የሚሰራ ነው ይላል። እግዚአብሔር ቅድስናው እንደ ተጠበቀ ሆኖ ከማንም ጋር ለመስራት ደግሞ የማይቸገር አምላክ ነው። አንዳንዴ እኛ ህይወት ላይ አለ የምንለው ነገር ከቅዱሳን ጋር መስራት ካስቸገረን ከእግዚአብሔር ካራክተር የተቀዳ አይደለም። እግዚአብሔር ከሁሉ በላይ ነው ፒዩሪቲ እግዚአብሔር ከሁሉ በላይ ነው ኢን ካራክተር ዋይዝ። እግዚአብሔር ከሁሉ በላይ ነው ኦምኒሼንት ኦምኒፖተንት፣ በሁሉ አቅሙ ነው። አት ዘ ሴም ታይም ግን ከማንም ጋር ኮኦፕሬት አድርጎ ለመስራት የሚቸገር አምላክ አይደለም። በሁሉ ይሰራ ላለ የሚደንቅ ነው። እኛ የሚመስለን እግዚአብሔር በቸርች ብቻ የሚመሠራ የሚመስለን አይደል? ይሄ በወደቀው ዓለም ውስጥ ጥፋት በሚሠራበት የእሱ ባልሆነው ዓለም ውስጥ እግዚአብሔር የእሱን ዓላማ እያስከበረና እያደረገ ይላል፣ በሁሉ የሚሰራ ነው። በሁሉ የሚሰራ አምላክ ነው። እግዚአብሔር ሆይ መለኮታዊ ቴዎሎጂያችንን በዚህ እንድንቃይ እርዳን። ከሁሉ በላይ የሚሆን በሁሉ የሚሰራ አት ዘ ሴም ታይም ግን በሁሉ ደግሞ ይኖራል። ምን ማለት ነው በሁሉ ይኖራል ማለት? ተሰርተን ባላለቅ ነው። በእኛ ዘወትር በምንስተው በእኛ በነፍስ ክፍላችን በምንሰራተተው በኛ፣ ዛሬ አምልከን ነገ የማነደግም ዛሬ ጸልየን ነገ የማነደግም ዛሬ አድርገን ነገ የማናደርግ ሰዎች ግን በእኛ ይኖራል። ሆሊ ነው ኮ ትራንስሴንደንታል ነው ኢማነንት። ይሄ እግዚአብሔር ቅዱስ ነው፣ አዘሴም ታይም ድዊል አድርጓል። አሜን። በማንም ሊኖር የማይችል ክብር ያለው አምላክ እግዚአብሔር ሊታይ በማይችል ብርሃን የሚኖር አምላክ፣ አዘሴም ታይም ግን በሰብ ውስጥ ይኖራል። እግዚአብሔር ሆይ ይሄ ያካፈልከን ሕይወት የአንተ ሕይወት ከሆነ እንዲህ እንደሆነ መኖር እንድንችል እርዳ። ከሁሉ ጋር የሚሠራ ከሁሉ ጋር የሚኖር የሁሉ ጫማ ውስጥ መግባት የሚችል ከሚያለቅሱ ጋር ማልቀስ የሚችል ከዳካማው ጋር መራራት የሚችል ከወደቀው ጋር ማንሳት የሚችል ይህንን ሕይወት በኢየሱስ ስም አብዛለን። ስሙ ይባረክ። አንዳንድ ጊዜ እኔና እናንተ ጾም ጸሎት ይዘን የምናለቅስበት ጉዳይ እግዚአብሔር የሚያስቀው ጉዳይ እንደሆነ ታውቃላችሁ። ግን በእውቀቱ ልክ ሳይሆን በአባትነቱ ልክ ኮሚኒኬት ስለሚያደርገን ይኸው በሕይወት አለን። እግዚአብሔር ማንንም አይንቅም። ደካማውን አይንቅም። የወደቀውን አይንቅም። ትንሹን አይንቅም። ይሄ ኢኔት ኔቸሩ ነው። የእግዚአብሔር ሕብረት ሲቀዳ፣ ከዚህ ይቀዳ። ከሁሉ በላይ ነው። ከሁሉ ጋር ስትኖሩ መጽሐፍም ገላትያ ላይ ይናገራል። ከእናንተ መካከል የደከመ ካለ በየዋህነት መንፈስ አቅኑት ይላል። ግን አቅኑት ሲል እሱ በተያዘበት ደግሞ እንዳትወድቁ ተጠንቀቁ ይላል። ሁልጊዜ መለየት የሚፈልግ ሰው ሁሌ ምኞቱን እንጂ አትሪቢሽኑን የሚከተል ሰው አይደለም። ይህንን እንዳትሳሳት፣ ዩ ሃቭ ዩር ኦውን ኢጎ ማለት ነው። አንድ ይሆን። ስለዚህ እግዚአብሔር የእኛን ነገር በማጣጣም የተመሰረተ ኮመን ዲኖሚኔተር አይደለም። መንፈሳዊ ሕብረት ከእኛ ውጭ በተሰራው ነገር በማሰብ ውስጥ የሚመጣ ነው። ወገኖች፣ ወይ ለዚህ አይኖቻችን ይከፈት። ይሄ ነው የአዲስ ኪዳን ኢንቴንት። የህብረት መገለጫ ይሄ ነው። እግዚአብሔር ማለት ሆሊ ነው። ዩኒክ ነው። እውቀቱ አይመረመርም። ጥበቡ ታላቅ ነው። ግን አት ዘ ሴም ታይም ከሁሉ ጋር መስራት አይቸገርም። የሚደንቃችሁ በሁሉም ውስጥ ማደር አይቸገርም። ማደሪያው ቅዱስ ነው። ማደሪያው ንጹሕ ነው። ማንነቱ ክቡር ነው።